ሰላም ጤና ይስጥልን። ክቡራን ዩቲ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከ28 ሺህ ካሬ ኪሎ ሜትር በላይ የሚሸፍን የመስኖ ተጓዳኝ የውሃ ሀብት ማስተር ፕላን ረቂቅ ቀረበ። በታላቁ የኢትዮጵያ ህዳሴ የግድብ ዙሪያ 28618 ካሬ ኪሎ ሜትር የሚሸፍን ንጋት ሐይቅን የማከል እና በኢትዮጵያ ስትራቴጂካዊ የውሃ ኃይል ኮሪደር ላይ የተቀናጀ የውሃ፣ መሬት ልማት፣ ኢንዱስትሪ፣ የመስኖ ልማት፣ የቱሪዝም እና ተጓዳኝ የውሃ ሀብቶች አጠቃቀም የተመለከተ የተቀናጀ ማስተር ፕላን ረቂቅ ሰነድ ቀረበ። ረቂቅ ማስተር ፕላኑ በውኃና ኤነርጂ ሚኒስቴር በኩል በኢትዮጵያ ኮንስትራክሽን ዲዛይንና ሱፐርቪዥን ሥራዎች ኮርፖሬሽን አማካይነት ተጠንቶ ማክሰኞ ጥቅምት አራት ቀን 2018 ዓ.ም ከፍተኛ መንግስት ባለሥልጣናት በተገኙበት በቢሾፍቱ ከተማ ፒራሚድ ሪዞርት ለውይይት ቀርቧል። ሰነዱ የታላቁ ኢትዮጵያውያን ህዳሴ ግድብ የማስተር ፕላን ጽንሰ ሐሳብ የሚል ርዕስ የተሰጠው ሲሆን፣ የህዳሴ ግድቡ ንጋት ሐይቅን ግድቡን በማማከል ለማከናወን የታቀዱ ልማት ስራዎችን ባለድርሻ አካላት ሚና ከወቅት አካባቢው ሁኔታ አንስቶ እስከ ልማት የውይይት ሐሳቦች ያካተቱ ነጥቦች ይዟል። በኮርፖሬሽኑ የተዘጋጀው ሪፖርተር የተመለከተው ረቂቅ ማስተር ፕላን ጽንሰ ሐሳብ ሰነድ ከህዳሴ ግድቡ አጠገብ የተገነባውን የንጋት ሐይቅንና አካባቢውን ያማከለ ዘርፈ ብዙ የልማት ዕቅዶች መኖራቸውንም ያስረዳል። በዚህ መሠረት በአካባቢው ዘርፈ ብዙ የተቀናጁ ልማቶች በመስኖ፣ በዓሣ ሀብት ልማት፣ በታዳሽ ኃይል ማመንጨት ዘርፉ፣ ቱሪዝም እንዲሁም አካባቢ ጥበቃን የተመለከቱ ጉዳዮች ማቃኘቱንም መገንዘቡ ተችሏል። በረቂቅ ማስተር ፕላን እቅድ ሀሳብ የተደረገው የፕሮጀክቱ ስፍራው የተፋሰስ ባህርያት፣ በዙሪያ ያሉ የመኖሪያ አካባቢዎች ሁኔታ የመንገድ አውታሮች ከግምት ያስገባ መሆኑን በሰነዱ ተገልጿል። ከ24,000 ካሬ ኪሎ ሜትር በላይ ያካትታል የተባለው ይህ በረቂቅ ማስተር ፕላኑ ሰፊ ዳሰሳ የተደረገበት አካባቢ በውስጡ 655 ሜትር ከፍታ ያለው የተቀመጠውን የውሃ ማጠራቀሚያም ጨምሮ 100 ያህሎ ከ5 ሄክታር በላይ ሽፋን ያላቸው በአጠቃላይ ከ200 በላይ ደሴቶች የሚገኙበትን አካባቢ ታሳቢ ያደረገ መሆኑም ተጠቅሷል። የኢትዮጵያ ኮንስትራክሽን ዲዛይን እና ቁጥጥር ስራዎች ኮርፖሬሽን ያዘጋጀው ረቂቅ ማስተር ፕላን የግድቡን አካባቢዎች ገጽታ ወደ ጠንካራ ኢኮኖሚያዊና ስነ ምህዳራዊ ቀጠና የመቀየር እቅድ ይዟል። ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በቤንሻንጉል ጉሙዝ ክልል ከአዲስ አበባ በስተምራብ 747 ኪሎ ሜትር ርቀት ላይ ከክልሉ ዋና ከተማ አሶሳ 150 ኪሎ ሜትር ርቀት ላይ በኢትዮጵያ ሱዳን ድንበር አቅራቢያ የሚገኝ ሲሆን በረቂቁ እንደተባራራው የውሃ ማጠራቀሚያው ከባህር ጠለል በላይ 655 ሜትር ከፍታ ላይ ተቀምጦ አራት ትልልቅ ወንዞች ማለትም አባይ፣ በለስ፣ ደዴሳና ዳቡስ የሚመግቡት ነው። ረቂቅ ማስተሩ ፕላን ሰነዱ የውሃ ማጠራቀሚያውን ወደ ዘርፉ ብዙ የሀብት ምንጭነት ለማሳደግ ያለመ ሲሆን የኢኮኖሚያዊ ምርታማነት እና ስነ ምህዳራዊ ሚዛንም ይደግፋል ይላሉ። በሰነዱ በተካተቱ የውይይት ሐሳቦችን መሰረት የፍራፍሬ እርሻ እና የውሃ እርባታ ከቁልፍ ኢኮኖሚ ምሰሶች መካከል የተካተቱ ሲሆን እንደ ማንጎ፣ አቮካዶ፣ ፓፓያ፣ ሙዝ ጨምሮ አስራ ሁለት አይነት ፍራፍሬዎች የማምረት የሚቻልባቸው ምቹ የአፈር የአየር ሙቀት ሁኔታዎችን በተመለከተ ማብራሪያ ቀርቧል። ረቂቅ ማስተር ፕላኑ የመሬት አጠቃቀም በተመለከተ እንደሚያስረዳው ከ28 ሺሕ ካሬ ኪሎ ሜትር ውስጥ ለደን ሽፋን የሚውለው 85787 ካሬ ኪሎ ሜትር ከአጠቃላይ በቅዶ ከተካተተው ስፍራ 30 በመቶውን የሽግግር ዞን በሚል ለተካተቱ ስራዎች አስራ ሁለት ሺህ 31 ኪሎ ካሬ ኪሎ ሜትር ግንባታ ሊከናወንባቸው የሚችሉ አካባቢዎች 5551 ካሬ ኪሎ ሜትር፣ የውሃ ማጠራቀሚያ 2332 ኪሎ ካሬ ኪሎ ሜትር፣ እንዲሁም ለየትኛውም ግልጋሎት እንዳይውሉ የሚከለክለው ስፍራ 117 ካሬ ኪሎ ሜትር እንደሚሆንም ያስረዳል። እቅዱ የህዳሴ ግድቡ አካባቢውን ከአሶሳ ወንበር እና ጉባ ጋራ የሚያገናኙ አዳዲስ የመንገድ የድልድይ፣ የወደብ እና የባቡር መስመሮች በተመለከተም የጠቀሰ ሲሆን ከሱዳን ጋር ድንበር ተሻጋሪ ትራንስፖርት ማሳደግ ያስችላል ተብሏል። በረቂቅ ማስተሩ ፕላን ሰነዱ ውይይት ላይ የተለያዩ ባለድርሻ አካላት ሀሳባቸው የሰጡ ሲሆን በውሃ ኢነርጂ ሚኒስቴር የዋና መሬት ሀብት ዳይሬክተር አቶ ጌጡ ዘለቀ አባይ ተፋሰስ ከህዳሴ ግድቡ ጋር በተያያዙ መስኖን የተመለከቱ እቅዶች ጥንቃቄ የተሞላበት አካሄድ እንደሚያስፈልጋቸው ማጽንቶ ሰጥተው አስረድተዋል። ግብፅ ከጅምሩ ጥያቄያቸው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጋር የተያያዙ ብቻ አልነበረም። ግድቡ መገንባቱን እንደሚጠቅማቸው ከጅምሩም በደንብ እንደሚጠቅማቸው ያውቃሉ። እነሱ የሚፈሩት ከግድቡ ግንባታ በኋላ ኢትዮጵያ ምን ልታደርግ ትችላለች የሚለው ነው ስጋታቸው የነበረው ከነዚህ ስጋቶች አንዱ ደግሞ እንዲህ አይነት ረቂቅ የልማት ማስተር ፕላን ነው ብለዋል ኃላፊው። ማስተር ፕላኑ ሲዘጋጅ በጥንቃቄ ዓለም አቀፍ ፍትሐዊ የውሃ አጠቃቀም ህጎችን ታሳቢ ባደረገ በዓለም አቀፍ ደረጃ ተጠያቂነት የሚያመጡ ተገባይ አካሄዶች መከተል መሆኑን ማሳስበው የመስኖ ጉዳይ ለብቻው ራሱን ችሎ ለብቻው የሚቀኝበት አካሄድ ከግንዛቤ እንዲገባም ጠይቀዋል። የግብርና ሚኒስቴር ዴኤታው አቶ ፍቅሩ ረጋሰ በበኩላቸው በሚኒስትሩ በኩል የንጋት ሐይቅ አሳ ሀብት አስተዳደር መምሪያ ረቂቅ እየተዘጋጀ መሆኑን ጠቅሰው ከዚህ ጉዳይ ጋር በተያያዘ ያለው ስራ ብቻ ከፍተኛ የጸጥታ መሰረተ ልማት ድጋፍ ከአጋር ባለድርሻ አካላት የሚያስፈልገው መሆኑን በሂደቱ ውስጥ መገንዘባቸውን ተናግረዋል። የመስኖ ጉዳይ በጥንቃቄ ሊመራ የሚገባው ጉዳይ መሆኑን የገለጹት ሚኒስትሩ ዴኤታው ራሱን ችሎ ለብቻው ከመስኖ ቆላማ አካባቢዎች ሚኒስቴር ጥናት አጥንተን እንዴት መሆን እንዳለበት የሚለው ማየት አለብን ብለዋል። የውኃና ኢነርጂ ሚኒስቴር የታላቁ ህዳሴ ግድብ ንጋት ሐይቅ ረቂቅ ማስተር ፕላን ላይ በተደረገ ውይይት መድረክ ሚኒስትሩ ሀብታሙ ቴፉ ኢነርጂ ባደረጉት ንግግር የህዳሴ ግድቡን የውሃ ሀብት በፍትሐዊነት መጠቀም የሚቻል መሆኑን በግድቡ ላይም የተፈጠረውን ንጋት ሰው ሰራሽ ሐይቅ ከአፍሪካ አራተኛው ግዙፍ በመሆኑ ለሀገሪቱ ኢኮኖሚ እድገት ወሳኝ ነው ብለዋል። ሚኒስትሩ በተጨማሪ የንጋት ሐይቅ ረቂቅ የማስተር ፕላን ቀድሞ የተዘጋጀ ቢሆንም በተበታተነ ሁኔታ ከሚመራ የበለጠ ከሚመለከታቸው ባለ ድርሻ ጋር በመሆን ረቂቅ ፕላኑን በማዳበር ዘላቂ ተጠቃሚነት ለማረጋገጥ ያለመ መድረክ ተዘጋጅቷል ብለዋል። የውኃና ኢነርጂ ሚኒስቴር ባዘጋጀው ረቂቅ ማስተር ፕላን መድረክ ከዋኞቹ ባለ ድርሻ አካላት መካከል የኢትዮጵያ ኤሌክትሪክ ኃይል፣ የከተማ መሠረተ ልማት ሚኒስቴር፣ የቤንሻንጉል ጉሙዝ ክልላዊ መንግስት፣ የኢትዮጵያ መንገዶች አስተዳደር፣ የትራንስፖርት ና ሎጂስቲክ ሚኒስቴር፣ የግብርና ሚኒስቴር፣ የአካባቢ ጥበቃ ባለስልጣን ሌሎችም ተሳትፈዋል። ሰላም ጤና ስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ፣ አመሰግናለሁ።